በመጀመሪያ ወንድማችን ሀብ በጣም እናመሰግናለን። እውነት አንተ በጣም ምርጥ ሰውነ ትለያለህ። እንግዲህ ከቡታጅራ ድረስ ሌሊት ተጉዘ ስራህን፣ ሁሉ ነገርን ወደ ኋላ ትተህ መጥተህ ልክ እኛ እንደምንፈልገው ተቆጥተህ፣ መክረህ ሀይሚና ብሩኬ አንድ ለማድረግ በአንድ አይን ሀይተህ። ሁልጊዜ አይታችሁ ከሆነ ሀብ ለብሩኬ አያዳላም፣ ለሀይሚ አያዳላም። ሁለቱንም በአንድ አይን ነው የሚያቸው። ብሩኬ ወንድሙ ስለሆነ ብሩኬ እንደዚህ አላረገም ወይንም ችግሮቹን አይደባብቅም ወይንም ደግሞ የሀይሚንም ችግር አይደባ ቅም ሁለቱንም በጣም ስለሚወዳቸው አንድ እንዲሆኑ ስለሚፈልግ በአንድ አይኑ አይቶ ነው ሁለቱንም የሚያስማማቸውና ወንድምነት መከታ፣ ታውቃላችሁ መከታ የአባትን ቦታ የሚተካ የሀብ ደግሞ በጣም ይለያል። እውነት ብዙ ጊዜ እኛ የምንፈልገው እንደዚህ ነበረ። ጥላቸውን የሚያባብዝ ሳይሆን ጸባቸውን የበለጠ የሚያጋገዝ ሳይሆን ሁለቱን ለማስታረቅ አንድ ለማድረግ መክሮ ዘክሮ ካልሆነም ደግሞ ልክ እንደ ዛሬው እንደ ሀብ ተቆጥቶ የሚያስታርቃቸው ሰው ነው እንጂ አጡት የነበረው። ሀይሚና ብሩቄ የምርከልባቸው ተጣልተው ቂም ተያይዘው ምናምን አይደለም። ሁለቱ በጣም እየተዋደዱ እየተፈላለጉ እየተፈቃቀሩ ነገር ግን አንድ ጸባ ያለባቸው እሱም ደግሞ መጨቃጨቅ ቤተሰብ የመሬት ነው የምላችሁ ዛሬ ራሱ በፊት በጣም ሲጨቃጨቁ ነበረ ቢያንስ ሀይሚ የተወሰነ ብሩኬን ሁላ እየገሰጠችው ነበረ ዛሬ ቀዝቀዝ ብላ ላይ ሀይሚ የብሩኬ ነበረ ልክ ሲያጎመጉም ነው ምናምን የሚባል ነገር አዎ ሲያልጎመጉም የነበረውኝና አውጥቶ መናገር አልቻለም። ምክንያቱም ታላቅ ወንድሙ ነው። ሀብም ደግሞ እየተናገረ ነበር፣ ቀጥ ብላችሁ ትታረቃላችሁ፣ ትታረቃላችሁ። እኔ እናንተን እሹሩሩ ማለት ሰልችቶኛል። በቃ የመጣሁት ወይ ትታረቃላችሁ፣ ወይ ከህይወት የሰርዛችኋለሁ። አንተ ስለረዘምክ ነው እንዲህ ብሩኬን ሲቆጣው ማለት ነው። አላጋለው ምናምን ሲለው ባንዴ ነው እሺ ያለው፣ መታረቁን ማለት ነው። በቃ እንደዚህ አይነት ሰው ነው የምንፈልገው። ለምን አሁን እዚህ ጋር ብሩኬ የተረዳው አይነት ወይንም የተረዳው አንግል በሌላ ነው፣ ትክክል አይደለም። ሀይሚ ለብሩኬ ያላትን አስተሳሰብ እያንዳንዱን ነገር እንግዲህ ያለ ነበር። ብሩኬ እኔ እኮ ቴዲን ስቆጣ ወይንም ደግሞ ቴዲ ጋር የሆነ ነገር ስናረግ ሀይሚ አትናገረው አትምታው ትላለች፣ ለሱ ስለምታስብ ነው። ለምን ነበር ጥያቄው ያቀረበው በመጀመሪያ ሀይሚ አትምታው የምትለው እኮ ብሩኬ ለአንተ አስባ ነው እንጂ ለቴዲ አይደለም። አንተ ብትመታው ስር ቤት ትገባለ። ስር ቤት ስገባ ደግሞ ሀይሚ ናት ተጎጂ የምትሆነው። ገባ አይደል? ስለዚህ በሌላም ሆነ በተዘዋዋሪ ሀይሚ ለቴዲ አስባ ሳይሆን ለአንተ ስለምትወድ ነው። ዛሬ አይተሃል። እንግዲህ ከአንድ አንድ ነው፣ እሷናት እንደውም ቀድማ ብሩኬን ይቅርታ የጠየቀችው። በቃ ያለፈ ህይወቴ ነው ብለሀኛል እኔ አንተን አምኛለሁ፣ ይቅርታ አንተን ማጣት አልፈልግም፣ እፈልግሃለሁ ነበር ያለችውኝና የብሩኬ ሰበብ ምንድን ነው? ሀይሚኔን አትፈልገኝም ነበረ፣ ግን ሀብ ጠየቃት። ሀይሚዬን ማለት ነው፣ አትፈልጊውም ሲለጠረ ፈልገዋለ ነው ያለችው። ከአንዳንድ ማለት ነው እኛና ብቻ። ዛሬ በጣም ደስ ብሎኛል። እንግዲህ ሀይሚና ብሩኬ ታርቀዋል፣ ቤተሰቦች በሚገርሙ ሁኔታ። ሀብ እንግዲህ ሌሊት ከቡታጅራ ተነስቶ የመጀመሪያ ያረፈው ሀይሚ ቤት ነው ለመጀመሪያ ጊዜም ስለነበረ ቤቱንም መር ቆላታል። በዚያውም ደግሞ ውለዱበት ክበዱበት፣ የምሬ ነው ምላችሁ። ልጅ ቢያስፈልገዋል ይሄ ቤት እያለ ነበረ። እንዲያውም በቃ ከዚህ በኋላ ብሩኬ ከሀይሚ ጋር እንዲኖር ምናምን አድርጓል ማለት ነው። ምክንያቱም አይታችሁ ከሆነ ተናግሯል። እዚህ ጋር ቴዲ የመጣ ሀይሚ ቢያስቸግራት የሆነ ነገር ቢያደርጋትኝ አንተ ከጎኗም መሆን አለብህ፣ እያለው ነበረ። አንድ ላይ አንድ ቤት መኖር አለባችሁ። ፕላስ ደግሞ ከቻላችሁ ሁላችሁም ተሰብስባችሁ አንድ ቤት ብትታጎሩ እራሱ ጥሩ ነው እያለ ነበረ። የኔም ሀሳብ በነገራችን ላይ እንደዛ ነው። በተለይ ሀይሚና ብሩኬ ሁለት መኝታ ክፍል ቢኖርና ሳሎናቸው አንድ ቢሆን ቢጋሩ መልካም ነው። እስከሚጋቡ ድረስ ምንም ችግር የለውም። እዚህ ጋር ሀይሚ ቢያማት፣ የሆነ ነገር ብትሆን፣ ብሩኬ ቢያመው፣ የሆነ ነገር ቢሆን፣ ብቻ በአጠቃላይ ህመም ብቻ አይደለም በደስታቸው ጊዜ ሁለቱ አንድ ላይ ቢሆኑ ቢደጋገፉ ለሰው መድኃኒቱ ሰው ነው። በነገራችን ላይ ምንም ያህል ብር ሊኖራችሁ ይችላል፣ ምንም ያህል ቤት መኪና ሊኖራችሁ ይችላል፣ ሰው ከሌላችሁ ግን ባዶናችሁ። ገባችሁ አይደለም? ሌላው ደግሞ ቴዲ እንደፈለገ ሀይሚ ጋር እየመጣ እየሄደ እንዴ ሀይሚ ይኮ አሁን እየፈራች ነው። ምክንያቱም አሁን የልብ ልብ ተሰምቶታል። የሆነ ነገር ቢያደርገኝ እሺ እያለች ነው። ገባችሁ አደለ? ይሄ ደግሞ ፌር አደለም። እንዴ በራሷ ሕይወት ውስጥ መኖር ወይንም የራሷን ላይፍ ለመኖር ያስተካከለ የሴት እየሄዱ መረበሽ እንደፈለጉ በቃ የሴት መብት እንደተገፋ አይነት አስቡቲን። ገባችሁ አደለ? ሴት ልጅ በመብቷ መኖር እንደማችን ወንድ ልጅ በፈለገው ሰዓት መጥቶ ቤቷን ማንቋቋት እንደሚችል ነው እያሳያ ያለው ቴዲ ማለት ነው። ስለዚህ ብሩጌ ደግሞ ከሀይሚ ጋር መኖር ከጀመርክ ሲጀመር አይመጣም ቴዲ ማለት ነው። ሀይሚም አትሳቀቅም። እንዲያውም ሁላ ቤት ዛሬ ልቀይር ነበር ሀብ፣ አንተ እመጣለሁ ስላልሀይ ነው ምናምን እያለች ነበረ። እኔ ግን ሀብ ሀብ ዛሬ በጣም ተመችቶኛል፣ የምሬ ነው የምላችሁ ለምን ካላችሁ ማለት ነው እኛና ሁለቱንም እንዲ ሹሩሩ አይደለም ያላችሁ እንዴ ሌሎቹ እኳ አይታችሁ ከሆነ ለማስታረቅ የመጡ ሁሉ እንደ ሀብ አይደለም የሚወዳችሁ ሰው። በነገራችሁ በነገራችሁ ላይ እንደዚህ ነው፣ ተቆጥቷችሁ ነው የሚያስታርቃችሁ። ገባችሁ? የእናንተን እንትን አይሰማችሁም ሲጀመር ማለት ነው። የምታቀርቡት ምክንያቶችን ምናምን አይሰማችሁም። በቃ ፊት ለፊታችሁ ቆመ። አንቺ መጠየቅ ምፈልገው ሀይሚዬ ጠይቅ፣ ብሩኬን አላት። ብሩኬንም ተመሳሳይ የምትፈልገውን ጠይቅ፣ ሁለታችሁም እዚህ ጋር መፍታት አለባችሁ፣ መፍታት አለ። አፋጠጣቸው። ቤተሰብ እንዲ መሆን ያለበት እንደዛ ነው። እንደገና ደግሞ ያው ብሩኬ ትንሽ አልጎንቁማል ያልኩበት ቦታ ላይ ምንድን ነው ሀይሚዬ ስለ ሄኒያ ከፍታ ነበር። ሄኖክ እውነት ነው እሱ ስለሚያበረታታው ነው ምናምን እያለች ነበር። እዚህ ጋር ብሩኬ ተረዳት። በቃ ሃይሚ ላንተ ስለምታስብ ነው የሆነ ነገር እንድትሆን ስለማትፈልግ፣ እስር ቤት እንዲገባ ስለማትፈልግ፣ ከሰው ጋር እንድትጣላ ስለማትፈልግ። ሄኖክ ደሞ እንደ በቃ ይሄ ልቡ እንዳበጠ ጎረምሳ ነው ሁል ነገሩ ሁሉ የሚያደርገው ነገር ይሄ። ደሞ ላንተ ለህይወት ጥሩ አይደለም። አንተ ስድስት ወር እስር ቤት ብትታሰር ውጭ ላይ ስንት ነገር ታረግበታለህ። ወጣትነት ነው ግዜህ ነው። ገባህ አይደል? የሃይሚ ሀሳብ ያ ነው። ሄኖክም ደግሞ የሚያደርገው ነገር ማቆም አለበት። አንደኛ በሰው ህይወት ውስጥ ገብቶ ነው የሚወስነው፣ ያ ደግሞ ትክክል አይደለም። እንደ የሰው ልጅ በሰው ህይወት ውስጥ ገብቶ መወሰን አይችልም። ሀሳብ መስጠት ይችላል። እሱንም ደግሞ ፈቃድ ከተሰጠ ነው። ገባህ አይደል ብሩቂ? ስለዚህ ሄኖክን አትናገሩ። የተናገረው ልክ ነው ማለት አትችልም። ልክ አይደለም። እኛም እየነገርህ ነው። ፍጹምም ያው የተወሰነ ለሃይሚ፣ ለብሩቂ ብቻ የተለያየ ነገር እያደረገ ነበር፣ ግን እንደ ሀብ ያለ ሰው የለም። የምሬን እንደምላቹ በቃ እንደዚህ የነሱን ሐሳብ ብቻ ሳይሆን መስማት ማለት ሐሳባቸውን ሰበባቸውን ሳይሆን ደርድረው የእነሱን ሐሳብ እና ሰበብ የደረደሩትን ሳይሆን ለመስማት የመጣው የእሱን ሐሳብ ተናግሮ ማስታረቅ፣ ከታረቁ ደግሞ እንደምታዋቸው ነው። እነዚህ ልጆች አንድ ቤት መኖር ከጀመሩ ሲጀመር ሁሉን ነገር ነው የሚረሱትኝ። እና እናመሰግናለን። ነው ለልምችለው ሀብ ወንድማችን፣ ብዙ ነገር ይፈጠር ነበር ከዚህ በላይም፣ ያው ሀይሜ ቤት ትለቅ ነበር ሀብ ባይመጣ ኖሮ ብሩኬም ተስፋ ቆርጭ የመጨረሻ ውሳኔ ላይ በወሰንሁበት ሰዓት ነው የመጣኸው ይህን ነገር ልትለኝ ምናምን እያለ ብቻ የተወሰነ ነገር መናገር ፈልጎ ነበረ። ውስጡ ምቃርጎ ይዟታል። ቤተሰብ እያንዳንዷን የሚጨቃጨቁበትን ብቻ ዛሬ የተረዳሁት ሀይሚና ብሩኬ መጨቃጨቅ ትወዳላችሁ። የምሬን ነውኝ ና ሀይሚ ደግሞ ብሩኬ በብዙ ነገር እያገዘች ነበረ። በዚህ አጋጣሚ ልንገር፣ ብሮኬ መጀመሪያ ሀብ ሜታ ክፍል ሲገባ ብሩኬ ቀድሞ ቁጭ አለ። ከዛ ሀይሚ ምን አለች? መጀመሪያ አስቀምጠው አለችው። እንዴ ቁጭ በል በለው አለችው። አያችሁ ስትነግረው ታላቅን አስቀድም ነው ጨዋታው። ዘንበል ብሎ አስቀደመ። ሲቀጥል ሲወጡ ከሜታ ክፍል ደግሞ ስልኩን ረሳ። ቤተሰብ ስልኩንም ስብስብ አድርጋ ይዛላት ወጣች። አየ ብቅ ሀይሚ በህይወቱ ታስፈልጋለች ታስፈልግሃታለች። አንተም ደግሞ ለእሷ ታስፈልጋለህ። በቃ አለቀ። ስለዚህ ሁለታችሁ መቼም ቢሆን መቼም ማትለያዩ ሰዎች ስለሆናችሁ ጭቅጭቃችሁ እንዳለ ሆኖ ግን በመካከላችሁ ሌላ ሰው አታስገቡ። ሀብም ደግሞ እየተናገረ ነበር፣ በጣም ርቦኛል፣ ግን የእናንተ ጥል ወይም የእናንተ ነገር እህል የሚያስበላ ስላልሆነ መጀመሪያ ነገሩ ይፈታ። ሀይብዬ ቤት ቡና ታፈልኛለሽ እያለ ነበረ። ለዛውም ደግሞ ቤቱ ልጅ ያስፈልገዋል ብሏል። እነዛ አራት ልጆች እኛ ራሱ እያለን ነበር እኮ ሀብ እንደው እሱንም ነገር እንዴት ነው እንደዚህ ብትቆጣው እንዴ? ቁመተ ስለረዘመ ነው እንዴ? አላግሃለሁ ሲል እንዴት እንደሳክኝ እናንተ አታውቁም። የመረኝ ነው ቤተሰብ። ለማንኛውም ላይክ፣ እና ሼር ሰብስክራይብ ማድረጋችሁን አረሱ ባይ።